ጌታ እኮ ከአንተ የሚያገኘው ምንም ነገር የለም። በቃ ፍጹም ፍቅር፣ ይሄ አንኮንዲሽናል የሚባለው ፍቅር ያለው እግዚአብሔር ብቻ ነው። ለአንተ ያለው እግዚአብሔር ብቻ ነው፣ አንኮንዲሽናል የሚወድ በአንድ ተነተው ከመጣር ይልቅ እግዚአብሔር መደል ላይ ጣር መጣር ላይ ትኩረት አድርግ ነው። ስለዚህ ፊትለፊት ብርሃን አለ፣ ከጀርባ ጨለማ አለ። ስለዚህ ዞረ ትታገል ከጨለማ ጋር፣ ዞረ ከጨለማ ጋር ስትታገል ጀርባህን ነው የሚመታ ብርሃን። ስለዚህ ጨለማህን ኃጢአትህን ተው እና ከእሱ ጋር መታገል ተው። እና እግዚአብሔር እንድትወድ ከሚያደርግ መንፈሳዊ ተግባራት ጋር ተጣመድ። ይህን አጤት እያደረኩ እንዴት አደርጋለሁ? ጨለማውን ተወው፣ ብርሃኑ ላይ ትኩረት አድርግ። አስር ጊዜ ማጭስ ቃም፣ ምንም አድርግ፣ ማታ ቤተክርስቲያን ሂድ፣ ጠዋት ጸልይ። አይኑ በጣም ከባድ ነው። በጣም ከባድ ነው። ሰው ልጅ በአንድ ጊዜ ሁለት ነገር ለማስተናገድ መሞከር። እግዚአብሔር እንድትወድ የሚያደርግ ነገር ላይ ግን ብቻ ትኩረት አድርግ። የእግዚአብሔር ፍቅር ነው ልብህን የሚፈወስልህ ኃጢአትህን ነቅሎ የሚጥልህ። አንተ የእግዚአብሔርን ስራ ስትሰራ እሱ የአንተን ስራ ይሰራልህ። ፊያቶዊ ዜማን የማረ አምላክ፣ እኔ በጣም በእርግጠኝነት መናገር የሚችል ሰው የምችለው አሁን ይህን የሚያዳመጡ ሰዎች ፊያቶዊ ዜማውን ኃጢአት አልሰሩም። በጣም ኮንፊደንስ ሆኜ የሚናገረው አልሰሩም። በቃ የዚያን ያህል ኃጢአት የሰራ ሰው የሚያዳመጥ ሰው ይኖራል ብዬ አላስብ። እሱን የማረ አምላክ እንዴት አንተን አይመርም? ነው ራስህ ክርስቶስ ነው፣ በእግዚአብሔር መታመን ማለት ነው። ስለዚህ ኃይልን በሚሰጠኝ በጌታ ሁሉን ይችላሉ፣ በክርስቶስ ሁሉን ይችላሉ። የሰው ልጅ ክርስቲያን እንደዛ ነው የሚለው የሴጣን ፐርፖዝ አብሮ መቃጠል ነው። ጌታ ኮካንተ የሚያገኘው ምንም ነገር የለም። በቃ ፍጹም ፍቅር፣ ይሄ አንኮንዲሽናል የሚባለው ፍቅር ያለው እግዚአብሔር ብቻ ነው። ላንተ ያለው እግዚአብሔር ብቻ ነው። አንኮንዲሽናል የሚወድ በአንድ ቅዱስ አንሳ ፍርቅ ቤተክርስቲያን ሐኪም ቤት ናት ይላል። በዚህ ኮንሰፕት ብቻ ብናየው የምናቀርበውን ኤክስኪዩዝ እናስበው። ከዛ ውስጥ ያሉት ካህናት ሐኪም ቤት ዶክተር እንዳለ፣ ከዛ መድኃኒቱ ስጋወ ደሙ። በቃ ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። እና ሰው ምን ይላል? እንዴት እመጣለሁ አሁን የተከበረ ሐኪም ቤት ውስጥ በሽተኛው እንዴት ይመጣሉ? ጤነኛ ሰው ሆኖ ይመጣሉ ይባላል። ሰው እንዴት ነው ሲሻለኝ ነው የሚሄደው ይባላል። ሐኪም ቤት ሰው እንዴት ሲሻለው ይሄዳል? በጣም ዝም ብለህ ስታስበው፣ በጣም ምን ሆኜ ነው ትላለህ። አሁን ራሱ ቤተክርስቲያን ሐኪም ቤት ናት፣ በቃ ልትታከም ነው እኮ የምትመጣው። በቃ እርቃህን ገብቷል እና በቃ ማወቅ ያለብን ነገር እግዚአብሔር ከመነሳትህ እንጂ ከውድቀትህ ምንም ነገር የለውም። ሄደህም የሚጠይቅህ ለምን አልተነሳህም ለምን ንስሐ አልገባህም ነው እንጂ ለምን ኃጢአት ሰራ አይልህም። ቅዱሳን ሳፍ ወርቅ አባቴ ስለሆነ በጣም ብዙ ጊዜ የሚጠራው የእሱ መጽሐፍ ደም ስለማነበር መውደቅ አዳማዊ ነው ከወደቁበት አለመነሳት ግን ዲያብሎሳዊ ነው ይላል አዳምም ዲያብሎስ የሚሰሩት ኃጢአት ተመሳሳይ ነው ሁለቱም አምላክን መሆን የሻቱት ሁለቱም ወደቁ ፖይንቱ መነሳት ላይ ነው ሴጣን እስካሁን ኢጎ ይዞታል ያውቃል እኮ እግዚአብሔር አምላክ እንደሆነ አምላክ ነኝ አለ ከወደቀ በኋላ ማን አምላክ እንደሆነ አየህ ግን ይኸው እስካሁን አልተመለስም ለምን ይሄ ተሸናፊነቱ ያስኩትን ኃጢአተኛ ነኝ በቃ ማረኝ የሚለውን ኢጎ አላፈረሰም። አዳም ግን ተጸጸተ፣ አለቀሰ። በሱ ምክንያት ነው ጌታን በስጋ ያየ ነው ከአምስት ሺህ አምስት መቶ ዘመን በኋላ ከልጅ ልጅ ተወልጅ አድንሃል ያለው ዛሬ ምን ወደሆን ጌታ ያየ ነው። በሱ ምክንያት ነው በመነሳቱ ምክንያት ስለዚህ በቃ ፖይንቱ መነሳት ነው። ስለዚህ ውድቀትህን ተወው። አንተ በቃ እግዚአብሔርን ያደረግከው የበደልከውን ነገር እርሳውና እግዚአብሔርን ስለማግኘት አስብ፣ ስለ ምህረቱ አስብ። በጣም አባቶች ምን ይላሉ? ያምታተዋል። ሴጣን ምን ይላል? ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት ነው። በጣም ጥሩ መንፈስ ሕይወት ላይ ምናምን ያለ ጊዜ ደግሞ የእግዚአብሔርን ፈራጅነት ማሰብ አለበት ይላል። ሴጣን ደግሞ ያቀያይርብሃል። ኃጢአተኛ ስትሆን ፈራጅነቱን ያሳያሃል። አታፍርም ይላል። ውዳሴ ማርያም አንስተል ልደግም ስትል ቤተክርስቲያን አታፍርሙ ምንም እንዳላረግ ሰው እግዚአብሔር እኮ ቁጡ ነው ሞኝ መሰለ እ አንዳንድ ሰው በቃ አንዳንዴ በቃ ዝም ብሎ መመላለስ፣ መውደቅ፣ መነሳት እግዚአብሔርን ማጃጃል እንደሆነ ይሰማኛል። ያውቃል እኮ ነገ እንደምወድቅ ያውቃል። ግን መጥቼ አይኔ በጨዋጥ ቤተክርስቲያን ስመጣ ምን እያረኩ ነው? በቃ አንተን እያሞኘው ነው። ከዚህ ሲቀር ምናን ይላል? አየህ፣ ፈራጅነቱን ቀድሞ ያሳያል። በዚህ ሰዓት ማሰብ ያለብህ አንተ የእግዚአብሔርን ቸርነት ነው። የጠፋው ልጅ እኮ አስቦ አባቱን በድሎ ቤተሰቡን ትቶ ከሄደ በኋላ ገንዘቡን ጨርሶ ነው የመጣው ል ስለቸገረው ነው የመጣው። ሌላ ነገር አለ። እኛ በዚህ እግዚአብሔርን የምንወደው ስለሚጠቅም ነው። ኮንዲሽናሊ ነው እግዚአብሔርን የምንወደው። ማንም ሰው እግዚአብሔርን ካንዶ አንኮንዲሽናሊ ሊወደው ይችላል። ስለዚህ የሚሰጠ ነገር አለ። ስለዚህ ያ የጠፋው ልጅ የሚበላው አጣ፣ ገንዘቡን ጨርሰ፣ የእሪያ ምናን የአሳማ ጠባቂ ሆነ፣ የእነሱን ምግብ መመኘት ሲጀምር ያባቱ ቤት ትዝ አለ። ችግር የለውም ኮንዲሽናል እግዚአብሔር መውደድ፣ ለጥቅምህ እግዚአብሔር መፈለግ ችግር የለውም። ግን ና በቃ አንተ ከዛ ሲመለስ አስበው ብዬህ ነበሩ እኮ ምናን አላሉ ደግሰው አንገቱን እየሮጠ ደግሞ የሚገርመኝ ሳይደርስ እየሮጠ ሄደ ይላል። እኔ በጣም ይገርመኛል። እየሮጠ ሄዶ አንገቱን አቅፎ ሳመው ይላል። ልጁ እያሰብ ያለው ምንድን ነው? ልጅ ለሆነ አይገባኝም እለዋለሁ። ባሪያ አድርገኝ ቅጠረኝ፣ በቃ እንደ ሰራተኛ ምክንያቱም፣ ሰራተኞቹ እራሱ የሚተርፋቸው ምግብ ሲያስብ ድሮ፣ በቃ እንዲህ ምንኝ ነው ምናን አለና ሲመለስ፣ ልጅነት ምናምን አስበው አደለም፣ በቃ ቢያንስ እንኳን እዛ የአባቱ ቤት በረቱ ይሻላል። ከውጭው ፓላስ የአባት ቤት በረት ይሻላል። በቀይን መዋቀል አለም ከምትሰጥ ምቾት እግዚአብሔር ማይሰጥ ምቾት ይሻላል። እግዚአብሔር ቤት ውስጥ ያለ መበደል፣ እግዚአብሔር ቤት ውስጥ ያለ ማልቀስ፣ እግዚአብሔር ያለበት ችግር ይሻላል እግዚአብሔር ካለበት ድሎት። እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ካለ ከሌለበት ደስታ። ይሄን ሁሌም ቢሆን መቼም ቢሆን ምርጫ ሊሆን የምንችለው መሆን ያለበት እግዚአብሔር ነው። እና በቃ መመለስህን ነው እሱ እያሰብ ያለው ካሁን ካሁን ልጅ የተመለሰ አልተመለሰም ላይ ነው እግዚአብሔር ያለው። ስለዚህ ሲመጣ አንገቱን አቅፎ ሳሙ ይላል። ከዛ ከድሮ በበለጠ ነው ከነበሩ እንዲሁም ቤት ውስጥ ከነበረው ከወንድም ከፀና ወንድም በበለጠ ልጅ መጥቷል። ፍሪዳ አረደለት፣ ደገሰለት፣ ለእጁ የጣት ቀለበትን ብሎ መጎናጸፊያን አድርጎ ምናምን ተቀበሉ ስጋዊ። ይሄ ሁሉ ነገር የተነገረው ዛሬ ተስፋ ቆርጠ ቁጭ ላልከው ወንድ ሚላን ተነዋቅ። ስጋዊ አባት ነው እንግዲህ አስቦ አስቦ፣ እንግዲህ የፍቅሩን መጠን እኮ እናውቀዋለን። ሞቷል እኮ ስለአንተ ጌታ። ይቺ ኃጢአት፣ ምንን አትልሱ ምንም እኮ አይደለም። እና እንደውም መንፈስ ቅዱስን የሰደበ መንፈስ ቅዱስ የሰደብ ቃላትን የተናገረ አይሰረይለትም ኃጢያቱን ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ይቅር ማይለው ኃጢያት አለ ወይ? አዎ አለ። እሱም ይቅር በለኝ አለ ማለት ነው ካላልኩ አይምርም። በግድ ጎትቶ ይፈልጋል ያንተ መንገዱን አሳይቷል። እኔ እንደውም በጣም እግዚአብሔር ያደል አለ እኛ እንድንመለስ፣ ፌር ነው ብዬም አላስብም። ታስበው የሰጠን ኦፖርቹኒቲ ፌር አይደለም እንዲ ሊቀጣን ከሚያስበው መንገድ የሚያስብበት በጣም ብዙ ነው ሲል ዲያቆን ሄኖክ ኃይሌ ነው ቢ ሀሳቡ የሌላ ሊሆን ይችላል። ሰበብ ነው የሚፈልገው ጊዜ ሰበብ ማለት ትንሽ አላርም መሙላትህን የሚቆጥር ጊዜ አስበው በአትሄድ እንኳን ቅድም አሁን ያሉህ አባት ያሉህ በቃ ያንን ማሰብህን በጣም የሚገርም ኮንሰብት አለ ቁርጥ ህሊና የሚባል ታሪኩን በደንብ ልናገረው አልናገረው አላውቅም። አንድ መነኩሴ የዓለምን ምኞትን ተመኝቶ ከቤተክርስቲያን ሲወጣ፣ አንድ ሌባ ደግሞ በቃ የሌብነት ህይወት ያስጠላኛል ብሎ ትቼ መንኩስና ልገባ ብሎ ጫካ ላይ ይገናኛሉ። ከዛ ጅብ ምናምን ይመጣባቸውን መሽቶባቸው ዛፍ ላይ ይወጣሉ እና ሁለቱም ሞቱ። ማን የሚጸድቅ ይመስላል? ያው ሌባው ነው የተመለሰው ነው የሚሆነው። ምክንያቱም የመጨረሻ ስ ምን እያሰብክ ነው የሞትከው፣ ምን እያሰብክ ነው የሞትከው ያ ሰው እየጠፋ ነው። ይህ ሰው እየዳነ ነው። ልክ በመስቀል ላይ ከጎኑ ሰው አስራ አንደኛው ሰው እኔ ምንም እኮ ኤክስኪዝ ማቅረብ አትችልም። በቃ እግዚአብሔር መማር ላይ ፌር አይደለም ብዬ ነው ማሰብ። ምንም እኮ ክራይቴሪ የለው እንዲህ ሰው ልጅ ዝም ብለህ አንተ ሎጂካሊ ስናስበው ሃይማኖት ምናምን ተውና፣ ሎጂካሊ ስናስበው እድሜ ዘመኑ ሰላሳ ምናምን ዓመት ሰው ሲገል፣ ሲያቃጥል፣ ሲዘርፍ የኖረ ሰው በአንድ አረፍተ ነገር ከዛ እሱን ተው መዳኑን ብቻ ተው አምስት ሺ አምስት መቶ ዘመን ሙሉ እነ አዳም እነ ዳዊት እነ ኤልያስ ሁሉ እኮ በሲኦል ነበሩ። ታውቃለህ አይደል? ገነት ዝግ ነበረች ክርስቶስ እስኪሰቀል ድረስ። ከእነሱ ቀድሞ የገባው ይሄው እንግዲህ ነው እና እንደው መልአኩ ጠየቀው ይላል። ማነ አዳም ነህ? ኧረ አይደለሁም። እሺ ከደጋጎቹ አባት አብርሃም ነህ? ኧረ አይደለሁም። እኔ አንድ ተራው እንግዲህ ነኝ። ይሄው ግን የክርስቶስ የደም ማህተም ማለት ፊያቶ የዘማን የማረ አምላክ። እኔ በጣም በእርግጠኝነት መናገር የሚችል ሰው የምችለው አሁን ይህን የሚያዳመጡ ሰዎች ፊያቶ የዘማውን ኃጢአት አልሰሩም። በጣም ኮንፊደንስ ሆኜ የሚናገሩ አልሰሩም በቃ፣ የዚያን ያህል ኃጢአት የሰራ ሰው የሚያዳመጽ ይኖራል ብዬ አላስብ። እሱን የማር አምላክ እንዴት አንተን አይመርም? ነው እግዚአብሔር ጋር መሄድ ያለብን። እያጠፋን ነው ወይ ይዘህ ነው። እኔ ምን በሽታ አንትተ እንዴት አኪም ቤት ሄዳል። በቃ ቅድም ያልኩት ኮንሰርት ስትድን አትሄድም ነው። አይኬድም። አኪም ቤት ለምን ትሄዳለ? ከዳን ከዛ ሁን ምን ሰራለ። ቤተክርስቲያን እና አንዳንድ ነው ቤተክርስቲያን ውስጥ ያሉ ሰዎች እንደ ጻድቅ ሰላም ይላሉ አባቶች አንድ ውር ፈወሰው ሲፈውሰው፣ ምን ይታያል ሲለው የሚወዛወዝ ሸበቆ ይታየኛል አሉ። ከዛ ድጋሚ ፈወሰው ሲለብሰው፣ አሁን ሲል አሁን ታየኸኛል። ቤተክርስቲያን ስትመጣ እኛ የምንዘዋወዝ ሸንበቆች የምንታይ መጀመር ወይ የሚሳደበው ካህን ወይ ዲያቆኑ ዛ የሚራሯጡት ሕፃናቶች ወይ እኛ እኛ ባለጌዎችን ታያለህ። ከዚህ ውጭ መሆን ይሻላል ብሎ በጣም ብዙ ሰው ከቤተክርስቲያን ወጥቷል። አንዴ ዓይነን እስኪፈውስልን ጌታን እስክታየሁ ነው ቤተክርስቲያን ውስጥ እና ሰሞኑን እየተነሳ አንተ የእግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራለ። ሐኪም ቤት ውስጥ ሆኖ መታመም ነው የሚሻለው፣ ከሐኪም ቤት ውጭ ሆኖ መታመም ነው የሚሻለው? የቱ ነው ቶሎ የመዳን እድል ያለው? ሰው ምንም በሽተኛ ቢሆን አጠገቡ ዶክተር አለ ይሄ ሰው እና ከሩቅ መከተል አያዋጣም። በቃ መናገር ፈልገው ነገር፣ ይሄ ማክበር አይደለም። እነዛ ሰዎች ለእለት ተእለት ለድካማቸው ልሳ እየገቡ ነው። አንተ ግን ሩቅ ሆነ እየዛጥቅ እንደ እሱ እኮ ጌታን በፊቱ ያየዋል፣ ስጋው ደግሞ በፊቱ ያየዋል። ይሄ ሰው ያስቀድሳል ምንም አጤተኛ ቢሆን ገብቷል የጠረኳት እኮ የሆንሽ ጥራጌ ቤተክርስቲያን ያነሷት ቆሻሻ እኮ እግዚአብሔር ፊት እኮ ትልቅ ዋጋ ነው ያለት። አንተ ምን እያደረክ ነው ያለው? ቁጭ ብሎ ባወራ አይደለም በቃ። እና ደግሞ በጣም ማወቅ ያለበት ነገር ክርስቶስ የሞተው እኮ እንድትኖርለት ነው እንጂ እንድትሞትለት አይደለም። መሞት ቢሆን ኖሮ ሄደን አንሰቀልም ነበር። እንድትኖርለት ነው የፈለገው። እና ሃይማኖት ሊሆን ብጥብጥ ሲመጣ ዋጋይ ብለህ በሆይታ መተህ ስለተሰዋህ ምናምን አይደለም። ፖይንቱ በምድር እያለ ቅድም አስቀድሞ ራሱን ይካድ ነው አይደል? አሁን ቤተክርስቲያን ብዙ ሰው የማይመጣው ቅድም አንተ እንዳልከው የሆነ ራሱን የሚጠቅመው ነገር አለ። እሱን መተው አይፈልግም። ራስን መካድ ማለት ደግሞ ኪሩቤልን መጣል ማለት ነው፣ ኪሩቤልን መተው ማለት ነው። አንተ ለምን አንተ የሚጠቅምህ ነገር ራስን መካድ፣ አንተ ከሚጠቅምህ ነገር ለእግዚአብሔር ብለህ። ባለጸጋው ምን አለው? ልድን እወዳለሁ አለው። እሺ በቃ ሕግ ጋቱን ፈጽም አለ ክርስቶስ። ሕግህንማ ሁሉ በቃ ስፈጽም የኖርኩት አለው። እንግዲያውስ በቃ ሁሉን ሽጣ ተከተለኛለሁ ይሄ ሰውዬ በጣም ባለጸጋ ነበር፣ በጣም ብዙ ንብረት ነበር። ከበደው፣ ቀስ ብሎ ሄደ። ስለዚህ አየህ፣ እንድተውለት የሚፈልገው አንተ በጣም የምትወደውና የምታከብረውን ነገር በጣም በቃ አገኘው ታካበትኩት የምትለውን ነገር እግዚአብሔር ምን ያህል እንደምትወደው ለማድረግ ተውልኝ እሱን ይላል። ልክ አብርሃም አብርሃምን ይስሐቅን ሰዋልኝ እንዳለ ልጁን ማለት ነው። ትታዘዛለህ ወይ ነው እና ያ ነው ፖይንቱ። በጣም ብሶ ከቤተክርስቲያን የሚርቀው አንደኛ የሚያገኘው ቤኔፊት አለ ከሚናገረው ምክንያት ብሎ ከሚናገረው ጀርባ ማጣት የማይፈልገው የሆነ ማነት አለ። ዘፋኙ ዘፋኝነቱን ማጣት አይፈልግም። ያገኘውን ፌም ያገኘውን እንጀራ እንጀራ ከሆነ ምን ላድርግ ይላል። እግዚአብሔር እኮ ስለምትበሉትና ስለምትጠጡት አትጨነቁ፣ የሰማይ ወፎችን ተመልከቱ፣ አበባን ተመልከቱ እያለ የተናገረው እኮ እሱን ለሚከተሉት እኮ ሐዋርያት እኮ አትጨነቁ ከእኔ ጋር ስራችሁን መናችሁን ሁሉ ትታችሁ ስለተከተልካሉ ስለተከተላችሁኝ የሚጎልባችሁ ነገር የለም። እኔ በጣም አሁን እንዳልኩ በጣም ደግሞ ኢንስፓየር የሚያደርገኝ አንድ ቃል አለ ሲደክመኝ ምንም ስልም

በቀና ሲዝና ሞክሩትና እንደው የሆነ ነገር ከጎደለባቸው ይቀጣሉ። የእውነቴ ነው ማለት እስኪ አንተ ቤተክርስቲያን ላይ ትኩረት አድርገህ ስራህን እየሰራህ ያለው ስራ ለእግዚአብሔር ጥሩ አይደለም ይሄ እግዚአብሔርን አያስደስትም ብለህ የተውከው ነገር እስኪ አንተ ይጉዳ ይጉዳ፣ እስኪ እስኪ አንተ ውደቅ። ይሄማ በቃ እግዚአብሔር ምኑን አምላክ ሆነ? ምኑን የእውነት አምላክ ሆነ? እና አንተ እግዚአብሔርን ስራ ስትሰራ፣ ማለት እግዚአብሔር የሚያስደስተው ነገር ስታደርግ፣ እግዚአብሔርን ከማያስደስተው ነገር ስትቆጠብ ምናምን በጣም ብዙ ስራዎች በሆነ መንገድ እግዚአብሔርን አያስደስትም። በሆነ መንገድ እሱ ደግሞ ጥሩ ገንዘብ ያመጣል። አየህ ሴጣን የሚጫወተውን ጨዋታ እንዳቶ ኦንሊ ያለህ ነገር እንደሆነ ይነግራል። ከዛ በኋላ ደግሞ በቃ እንዳቀጥልበትም ደግሞ ታውቀዋለህ፣ ህሊና የሚባል ነገር በቃ ትንሽ ለስራ አዎ፣ እንደዛ ነው ወይ፣ በቃ ሳረጅ ምናምን ይልሃል፣ ጨርሼ ምናምን ከብቼ ምናምን ይልሃል። እንደውም በዛ የመጣ ገንዘብ እግዚአብሔር አይባርከው። ማወቅ ያለብህ ነገር ለማኝ ለማኝቱን ይሻላል። እኔ ምንም መናገር ምችል፣ ነዳይ ቁጭ ብሎ የሚለምን ሰው እግዚአብሔርን ከያዘ ሀብታም ነው። እዮብ እኮ ሁሉ ናቷል። አስቡ ከምን ዓይነት ከፍታ እንደወረደ በራሱ በእግዚአብሔር ቃል ባሬን እዮ ብናየው፣ አዎ ብሎ ሴጣን ኮርቶበት እኮ። ከዛ አይ እባክህ፣ እሱ ስለሰጠው ገንዘብ ስለሰጠው ቤት ልጅ ስላለው ነው እንጂ በዚያ መልክም እግዚአብሔር በጣም ያምንበት ስለነበረ፣ እስኪ አ በነፍሱ ላይ አንዳች ነገር አታር፣ ሁሉን አሳጣ። ክፍልክ ስልጣኑ ሰጠ ለሴጣን ታውቀዋለህ፣ ታሪኩ ምን እንደሆነ። ከዛ ባለጸግነት አስር ልጁን አቶ ሚስቱ ከድተው ጓደኞቹ ትተውት፣ ያ ሁሉ ሺ ግመልና ከብት ምናምን አቶ ተወሱ፣ ጤናውን አቶ ሙሉ ሰውነቱን በቁስል ተመቶ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ይውልህ አትቸገር፣ ወይም በችግርህ በምናምን አትዘን ምናምን አይደለም። አስራ ሁለት ጊዜ በመጽሐፍ ዩ ላይ አስራ ሁለት ጊዜ መሞትን ተመኝቷል። ልዩ እኛ አሁን እኛ የምናወራው እግዚአብሔር ሰጠ እግዚአብሔር ነሳ የሚለውን ነው እንጂ መታገሱ ነው። በቃ ጉዳዩ አለማማረር፣ እግዚአብሔርን አለማማረር ነው ፖይንቱ። አባታችን ላይ እየጸለየች አቤቱ ወደ ፈተና አታግባን ይላል። ስለዚህ ምን ማለት ነው? አቤቱ ወደ ፈተና አታግባን አንፈተን ማለት አይደለም። ቅዱስ ቄሮሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ይላል ጉድጓዱ አለ ግን አትግባ ነው፣ አትፈተን ነው። ፈተና አለ ማጣቱ አለ ግን መፈተን መውደቅ ማለት ማለት ነው። እግዚአብሔርን ማማረር ወደ ኃጢአት መሄድ ማለት ነው። ስለዚህ ስለ እግዚአብሔር ወደ መቻገር ራሱ እኮ ትልቅ ነገር እኮ እኔ እኔ አንዳንድ ጊዜ ሰው በጣም የሆነ ነገር ሲያጣ መንበድ ይሄ ነው ይላል ማለት ያን ያህልን መንበድ ይሄ ነው ይላል ቶ መበደሉን ቶ እንደ ሰውነት እንደው እንደዝም ብለህ እንደኖርኩ ኑሮ እራሱ አሁን እየኖርኩ ያለው ህይወት እኮ ዲዘርቭ አታደርጎ ማለት አሁን ወይ ደግሞ እያማረርከው ያለውን ህይወት ዝም ብለህ ታስበው፣ ከዚህ በላይ ነበር ሊዘርብ የምታደርገው አንተ ጉዳት ጉዳት እንዴ፣ በጣም ይገባህ ይገባህ ነበር እግዚአብሔር ያለውን መሃርነት የእግዚአብሔርን ንጹህነት አንተ እግዚአብሔር እንዳደረግከው። ከዛ ዝም ብላ ሰው እግዚአብሔር አንተ ላይ ማድረግ እንደሚችለው አቅሙ የሆነበት ትንሽ ነው። ምንም አልሆንክ። እውነት ለመነጋገር ምንም አልሆንክ። ቅዱስ ዳዊት እንግዲህ ቅዱስ ነው፣ ንጉሥ ነው። አሽከሮቹ ምናምን እያሉ ከወንዝ ባሻገር ሳሚ የሚባል ሰው ይሰድበዋል። በጣም መጥፎ መጥፎ ቃላት ይነገሩና፣ ደቤት ዝም አለ እና አንዱ አሽከር አንገቱን ቀልቼ ላምጣልህ አለው። ተው አለው፣ እግዚአብሔር ስለ ኃጢአት ብሎ እንዲሳደብ ልቆት እንደሆነ በምን አውቃለሁ አለ። ስለ ኃጢአት ብለህ እየተቀበልኩ ይሁን አይሁን፣ በቃ ምንም የምታውቀው ነገር የለም። እግዚአብሔር በዛ ሊጎበኝ ይሁን ምንም አታውቅም። እንትን ያልከውን ያለውን ነገር እና በቃ በዚህ ልክ ነው በራሳችን ማሰብ ያለብን ነው። አንድ ስቴፕ እግዚአብሔር በጣም የሚደንቅ አምላክ ነው። አንተ አንድ ስቴፕ ስትቀርበው እሱ ሺህ ነው ወደ አንተ የሚቀር ንስሐ ዝም ብለስ ታስበው ታውቃለህ? ቅድሚ ቀኖና እያልከኝ ለሰራ ኃጢአት እውነት የሚገባ ምን መስሎ ነው? ያቺ ያቺ ስግደቷ ጾሟ ምን መሰለች? ኮንሰፕቱ መቅረቢያ ነው። እንደ ሰውነት ሰው እንደመሆነ አንድ ስቴፕ መራመድ አለብ። እስኪ በቃ ማየት ይፈልጋል። እኔ ደግሞ በጣም እግዚአብሔር ምን እንደሆን ታውቃለህ? ምናልባት ሲክ የምታረጋቸው የምትፈልጋቸው ነገሮች ምን ያህል እንደምትፈልጋቸው ማወቅ ይፈልጋል እግዚአብሔር ለዛ ዝም ይላል ከመስጠቱ በፊት አንድን ጉዳይ ምን ያህል ሲክ እንደምታደርግ ለዚህ ምሳሌው ራሱ ክርስቶስ የተናገረው አለ ሉቃስ ወንጌል ላይ አንዲት መበለቲት ነበረች ፍርድ የምትፈልግ አንድ መኳንንት ነበር ደግሞ ሀገረ ገዥ እግዚአብሔርን ማያፈራ ማይፈራ ሰውን ማያፈር ይላል ቃሉ ራሱ ምንም አይሰማም ሁሌ በሩ ላይ እየቆመች ትለምኗለች ተነዘንዟለች ያልፋታል ያልፋት በጣም ብዙ ጊዜ የሆነ ጊዜ ግን ስለ ንዝናዜዋ ብሎ ያጨካኝ ሰውዬ ስላዘነላት አለ እንዳትጨቀጭቀው ብሎ ፈረደላት ይላል እንግዲህ ይሄ እግዚአብሔርን ማይፈራ ሰውንም ማያፍር ስለ ንዝና ዙያ ብሎ ከፈረደላት ተመወዳቸው አባታቸውን ይስ ያቺ ሴት ፍርዱን ምን ያህል እንደፈለገችው የታወቀው በምንድን ነው? ሳታቋርጥ በመለመኗ ነው። ስለዚህ አንተ ከዚህ ሱስ መውጣት ትፈልጋረላል ምን ያህል ለምናየዋል እግዚአብሔርን ንዝንዝ ማድረግ አለብህ። በራስህ ብቻ ሱሱን ለመተው ከመሞከር እሱ በጣም ሌላ ትልቅ ኮንሰፕት ነው፣ ግን በዛ መሃል ደግሞ በተደጋጋሚ መጠየቅ አባታችን በቃ ስለ ድክመት ዘውትር ጸልይ። በቃ ቶ ሌላውን ሌላውን ቶና ከእግዚአብሔር እያራቀ ያለው አንድ ነገር አለ። ሁላችን በዚህ የምንፈተንበት አንድ ነገር ጾር ይባላል። ጾር በቃ ፈተና የሚፈተንበት እኔ ወንድሞቻችን በጣም ብዙ የምንፈተንበት ግን አንድ ናት። ሌላው ነገር ቀላል ነው። ለአንተ ለምሳሌ መጾም ቀላል እንችላለን። ሰው ፈተናው ጾም ሊሆን ይችላል። በቃ የሚታገለው እሱ ነው። አንተ የማትችለው ይችላል ምንሆነ ነው ሊለኝ ይችላል። ወይ ደግነቱ አሪፍ ይሆናል ይህ አቅቶ ነው ወይ ምናምን ይላል። እንዴት በዚህ ትፈተናል? ከዚያ የእሱን ፈተና ሲሰማ ደግሞ አንተ ልስክ ትችላለህ። እና ያቺ ፈተና ነው ሁሉንም ሰው ከእግዚአብሔር ጎትቶ እያራቀ ያለው ያቺ ኃጢአት ናት። በተለይ ደግሞ በዚህ ጊዜ ወጣቶች በጣም ነው እየተፈተኑ ያለ። የሆነ አለ ሱስ ተብሎ የማይጠራ ሊሆን ይችላል ለሰውም የማትናገረው ገብቶሃል። ግን ጎትቶ የሚያስቀርህ በጣም ኃጢአተኛ ራስህን እንድትጠላ የሚያደርግህ፣ ቅድም እንዳልኩም ደግሞ ለራስ መጥፋት ብዙ ምክንያቱ ደግሞ በተደጋጋሚ የምትሰራው ኃጢአት ነው። እና በተመሳሳይና በተደጋጋሚ ጊዜ የምትወድቅበት ኃጢአት ላይ ትኩረት አድርገህ ጸልይ። በቀጸሎ ትልቁ እዛ ውስጥ ሆነህ አውጣኝ ይባላል ማለት ነው። ምን በቃ እሱ ብዙዎቻችን ግን እዛ ውስጥ ሆነን አውጣኝ አይደለም። ለመውጣት አስር ዓመት ፈጅቶብህ ላትወጣ ትችላለሽ። እንደዛም ሆኖ ያለ ፈጣሪ እርዳታ ዶንት ቲንክ እሱ የሚባለው ነገር ከባድ። እግዚአብሔር አጋዥም እኔ አሁን በጣም ማወቅ ያለብን ነገር ድሮ ምንድሮ ስንባል ያደግ ነው። አንተ አንብብ እግዚአብሔር ያግዛል። ይሄ ትልቅ የእምነት ማለት ነው። አንተ እግዚአብሔር ሰባ ፐርሰንት ላይ የሚጨምር ሰላሳ ፐርሰንት እኮ አይደለም፣ እግዚአብሔር መቶ ፐርሰንት ነው። እግዚአብሔር ራስን መቃድ መካድ ያልኩ ቅድም ባዶ ማድረግ ነው። በአንተ ውስጥ ግን የሚሰራው ራሱ እግዚአብሔር ነው። ምርጡ እቃ የተባለው ለዛ ነው። ስለዚህ አንተ የሆነ ነገርን ማሽነት ፈልጋለህ፣ መጣርህን አውቁ፣ በቃ ተው እና በጣም ትልቁ ፖይንት እዚህ ላይ ቀትህ ለመተው ከመጣር ይልቅ እግዚአብሔርን ወደ ላይ ጣር መጣር ላይ ትኩረት አድርግ ነው። ለምሳሌ ሰው ዘፈን ለመተው ምሳሌ አድርገን ውሰደው። ዘፈን ሱሰኛ ነኝ ተብሎ ቢታሰብ ሰው ዘፈን ትቶ መዝሙር ማዳም ሚፈልግ መጀመሪያ የሚያደርገው ነገር ዘፈኑ መተው ላይ ትኩረት ያደርጋል። ወይም ደግሞ ከዘፈን መራቅ መደለት ከስልኩ ምናምን ቶ ዘፈኑ ይኑር ስልክ ላይ ጧጧት መዝሙር ማዳምን ጀምር። ከዛ ቀኑ ሙሉ ዘፈን አዳምጦ ከዛ ማታ ደግሞ አንድ ጨምርበት እና አባቶች ምን ይላሉ? በውስጥ ያለው የኃጢአት ጣም ልብ አንድ ቦታ ነው ያለው። ልብ አንድ ቦታ ነው ያለው፣ ወይ ለእግዚአብሔር ወይ ለኃጢአት በተመሳሳይ ጊዜ ሁለት ነገር ልትወዳ ትችል። ለሁለት ጌቶች ልትገዙ አትችሉም የተባለው ለዛ ነው። እግዚአብሔርንም ሱስህንም ልትወዳ ትችል። ስለዚህ ሱስህን እግዚአብሔርን መውደድ ስትጀምር ነው ሱስህን መጥላት የምትጀምረው። ስለዚህ ከፊት ለፊትህ ክርስቶስ አለ፣ ብርሃን አለ ይላል መምሪ መድኃኒቱ ሲገባ በሽታው ቦታው መልቀቅ አለበት ነው። ስለዚህ ፊት ለፊት ብርሃን አለ፣ ከጀርባ ጨለማ አለ። ስለዚህ ዞረ አትታገል፣ ከጨለማ ጋር ዞረ። ከጨለማ ጋር ስትታገል ጀርባህን ነው የሚመታ ብርሃን። ስለዚህ ጨለማህን ኃጢአትህን ቶ እና ከሱ ጋር መታገል ቶና እግዚአብሔር እንድትወደቅ የሚያደረግ መንፈሳዊ ተግባራት ጋር ተጣመድ። ይህን ኃጢት እያደርኩ እንዴት አደርጋለሁ ምናምን፣ አንተ በጣም የምጠላውን ራስ እንድጠላ የሚያደረግህ የሆነ ኃጢት አላር እሱን ማታ አድርገኸው ጠዋት ውዳሴ ማርያም የሚመጸላ አቅሙ ካለ አንተ ምንም ነገር ታሸንፋለ፣ ከምንም ነገር ትወጣል። ያን የማድረግ አቅም ካለ ካደረግ ሁለት ዲፈረንስ ነገር ናቸው። በቃ ጨለማ ከብርሃን ጋር ህብረት የለውም። በቃ ሁለቱ ዲፈረንስ አላቸው። ተወው ጨለማውን፣ ብርሃኑ ላይ ትኩረት አድርግ። አስር ጊዜ ማጨስ ቃም ምንም ማድርግ፣ ማታ ቤተክርስቲያን ሂድ፣ ጠዋት ጸልይ። አይኑ በጣም ከባድ ነው፣ በጣም ከባድ ነው ሰው ልጅ በአንድ ጊዜ ሁለት ነገር ለማስተናገድ መሞከር። እግዚአብሔር እንድትወድ የሚያደርገ ነገር ላይ ግን ብቻ ትኩረት አድርግ። የእግዚአብሔር ፍቅር ነው ልብህን የሚሸውስልህ ኃጢአትህን ነቅሎ የሚጥልህ እና እግዚአብሔር አጋዥ አይፈልግም። እኔ በጣም የሚደንቅ ነገር መመቸት ነው። ይፈልገው ለእሱ እንደ በቃ መተው ነው እንጂ አምጣው ነው የሚልህ። አምጣው ሰሪ እንዳደርግህ በቃ እጅህን ስጥ። አልቻልኩም ማለት ስትጀምር ይጀምራል። ቅዱስ አንዱ ቆሳ ላይ ሞክሮ ሞክሮ አቅቷቸው ሆን ይሄ በቃ ብሎ ሲተውት እግዚአብሔር መስራት ይጀምራል። ቀደም እንዳልኩ ማለት በቃ እና ምንድነው አንተ ለእግዚአብሔር ብለማነው ለራስ መከራከር ስትጀምር እግዚአብሔር ይተዋል ነው። አንተ ለራስ መከራከር ስታቆም እሱ ለአንተ ማገዝ ይጀምራል። እና የሆነ ተጋግዘ የምትሰራው ስራ አይደለም። እግዚአብሔር የምታስቀድምበት ህይወት ነው። ገብቷል። ያለሱ ምንም ነገር ልታሸንፍ አትችልም። እና በራስ መተማመን ማለት ይሄ አሁን በራስ መታመን ኮንፊደንስ ምናምን ይባላል። ራስህ ክርስቶስ ነው፣ በእግዚአብሔር መታመን ማለት ነው። ስለዚህ ኃይልን በሚሰጠኝ በጌታ ሁሉን እችላለሁ፣ በክርስቶስ ሁሉን እችላለሁ። የሰው ልጅ ክርስቲያን እንደዛ ነው የሚለው። ልክ የሆነ ጊዜ ግን የሆነች ኢጎ መጣ፣ የሆነች ትቢት መጣ። አይክን ሃንድ ሌት ና ምናምን ስትል ትችላለህ ማለት ነው። እንካ ይልሀል አይ በቃ ቅቶኛን የምር ከልብህ መድከምህን ስታይ ሲያይ እግዚአብሔር ማገዝ ይፈልጋል። በጣም ኢንስፔር የሚያደርገኝ ነገር ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን እንዲህ አለው ብርቶቹን ለኔተዋቸው አለ ማለት በጣም ብርቱ የሆኑትን ሰዎች ያለ አንተ ምናምን ያለ እግዚአብሔር በቃ ብርቱን የሚሉትን ለኔተዋቸው እኔ ችግር የለም፣ ደካሞቹን ግን እፈራቸዋለሁ አለ። ለምን ደካሞቹ አንተ ጋር እየሮጡ መጡ የሚሸሸጉት አንተ ነው እና አልችላቸውም። ደካሞቹ አይደንቅም እግዚአብሔር ከኛ ጋር ነው። ማለት አየህ ደካማ መሆንን ስታስብ ባዶ እንደሆን ስታስብ ምናምን እግዚአብሔር አለው ልጅ ይላል። ግን በራስ እንደምትወጣው አንድ ፐርሰንት ነው መለኪያ። አንድ ፐርሰንት በራስ እንደምትወጣው ያስብ ቀን እግዚአብሔር ዞር ነው የሚለው። ምንም ጥረት አይፈልግም ከአንተ ጥረት። ሚንስ አንተ የምታደርገው ነገር አይኖርም። ምናም ምናም ማለት አይደለም። ገብቷል በቃ ግን በቃ መፈለገን ማሳየት፣ ለእግዚአብሔር መስጠት፣ በሱ መታምን ያስፈልጋል።